ሩታዬ የስየት አለች እንደምትሉ አልጠራጠርም፣ ምክንያቱም እኔም ብያለሁ። ሩታዬ ግን ነበረች፣ ነገር ግን ላይ ብላይ ቆርጠው አላወጧትም። ምን እንደያዛቸው አላቅም። ነገር ግን ሩታዬ ከልጆቹ ጋር ከሴቶቹ ጋር እንደዚህ ብልቅጥቅጥ ብላ ስላላየዋት በጣም ደስ ብሎኛል። አሰላሙ አሌይኩም ወራህመቱላ ወበረካቱ፣ ውድና የተከበራቸው የቻናሌ ቤተሰቦች እንዴት ናችሁልኝ ልኝ? በያላችሁበት ሰላምና ጤና ደስታ መኝላችኋለሁ። ላይክ ሸር ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ አብርሽና ሩታ ሁላቸውም ጠቅላላ ኢትዮጵያ ሲገቡ እንግዲህ በዚህ መልኩ ማታ ብቅ ብለዋል። ላይ ብላይ ማለት ነው። ሩታዬ ደግሞ ነበረች፣ ነገር ግን ሩታ በዚህ ከሴቶቹ ጋር ስላላየች በጣም ደስ ብሎኛል። እንደዚህ መልቀድቀድ ቀጠረ ስርአት አጣቸው። በመቀጠል ደግሞ እስከ መጨረሻ እንድትከታተሉኝ በአክብሮት ጠይቃቸዋለሁ። እሱም ምንድን ነው ብዙ ነገር ይህ ሰሞን የተወዛገበ ነገር ነበረ፣ እሱን የምነግራችሁ ይሆናል ማለት ነው። ሩታዬ እየቀበጥሽ ና የለን እንደዚህ እያልሽ አንዳንዴ ሌላ እንደ ሌላኛው ሰው እየቀበጠሽ እንድትመጣለን እፈልጋለሁ ብዬ ነበረ። ትቼዋለሁ፣ የምር እኔ ሽሬዋለሁ። አልፈልግም፣ አልፈልግም። እንደዚህ እኔ እነዚህ ሴቶች ባየሁበት እንደዚህ ወይኔ በላቸው፣ ወይኔ በላቸው። ኧረ እናንተ ይሄ አሁን ልጃችሁ ነገ ቀን ሲያዩ፣ እኔ አያገባኝም አያገባኝ። አዎ አፌ ነው፣ አፌ ነው ውል ያለው። አያገባኝ። ምን ትቻችኋለሁ። ግን ሮታዬ ባለማየቴ በጣም ነው ደስ ያለኝ። ምሬ ነው ምላችሁ አለች። ግን እዚህ ጋር ብልቅጥቅጥ ስትል አይደለም የነበራቸው ረጋ አሰከን ነበላ ቁጭ ብላ ነበረ። ልክ እንደ ባልዋጅ እናንተ አብሬሽ ሲጨፍራ አይታችሁ ታውቃላችሁ? አላያችሁትም አይደለ? እኔም አላየውም። የምሬ ነው ምላችሁ። ሩታም አላየሁም። ዝም ብሎ አንዳንዴ የሆነ ቪዲዮ እንደዛ እንትን ሲሉ ሙድ ሲይዞ ማለት ነው። እንደዛ እንጂ እንዲ እንደዚህ ለወላ የለም፣ የለም። የምሬ ነው ምላቸው። አሁንም አይኖርባቸው የጨፍ የመጨፍር መንፈሰ ተወጋ ይሁን እንደዚህ ተገላልጦ ወይ በልቅጥቅጥ ብለው ይቀር ማለት ነው። እና እንኳንም አላየውሽ የኔ ውድ ልጅ

ሌላኛው ደግሞ ሰርጉ መቼ ነው? ሰርጉ መቼ ነው? ሰርጉ መቼ ነው? የሀገር ቤቱ ሰርግ መቼ ነው? መቼ ነው? መቼ ነው? በብዛት ማለት ነው። የሀገር ቤቱ ሰርግ ተራዘመ ወይ? ለምን ተራዘመ? ተናገር የምትሉ ልጆችም አላቸው። የሀገር ቤቱ ሰርግ ትንሽ ይቆያል፣ ትንሽ ማለት ነው። በቅርብ እንዲሆን ፍላጎት ነበረ በእርግጥ፣ ነገር ግን ትንሽ ደግሞ ይቆያል። እሱም ደግሞ ሁሉም የራሱ እንትን አለው ማለት ነው። በመቀጠል ደግሞ ኢትዮጵያ ውስጥ ወይም ደግሞ የትኛውም ሀገር ሀገር ላይ እርግጠኛ ነኝ ኢትዮጵያ ውስጥ እስከሆን ድረስ የትኛውን ቦታ ቢሆነም ደግሞ አካባቢ ሴትን ልጅ በቤተሰቦቿ ተድራ ስትወጣ ያምራል አይደለም? ልክ እንደዛ ማለት። ስለዚህ ቤተሰብ ደግሞ ዝግጅት የራሱ ዝግጅት አለበት እና በከባዱ እንጂ በትንሹም ደግሞ አይደለም። ያ ማለት ቤተሰብ የሩታ ቤተሰብ ዘመዶቿ በጠቅላላ ይጠራሉ፣ የአብርሽ ቤተሰብ ዘመዶቹ በጠቅላላ ይኖራሉ ማለት ነው። ሌላ ደግሞ ሰሞኑ ሩታዬ ናት ብዬ አዎ ናት ብዬ ተናግራል። እሱ ምንድን ነው ስለ እኔ ማውረት አልፈልግም። ከአሁን በኋላ ስለ እርግዝና ማለት ነው። አውርተን ነበረና አዎ ናት ብዬ ነበረና፣ አይደለችም አሁን ላይ አይደለችም ማለት ነው። ምንድን ነው ለምን እንዲህ ይሄ ምናምን። እኔ እውነት ለመናገር አንድች ነገር ልናገር አልፈልግም። ከአሁን በኋላ እና ማለቴ ባስረዳቸው ደስ ይለኝ ነበረ ነገር ግን ልናገር አልችልም ማለት ነው። እና ዛሬ ላይ እኛ ኮሜንት ስር ሩታ ናት ናት ናት ናት የሚለው ነገር ተከትለን ስንጓዝ ማለት ነው እቼ ልጅ ነጌ ቀን ዘጠኝ ወሩ ደግሞ ነጌ ነው የሚደርሰው። ይሄ የታወቀ ነው። ደረሰ ሳይባል የሚደርስበት ጊዜ ነው እና ስለዚህ እንዴት ልበላችሁ ሩታ እስከዛ ድረስ ብዙ የሚጠብቃት ሰው ሊኖር ይችላል እና ያ ደግሞ የት ደረሰ የት ሄደ ማለቱ አይቀርም የትኛውም ሰው እና እንደዚህ አድርጋው ነው እንጂ ይኖር ነበረ ትባላለች ችልች ። ስለዚህ ይሄ ከዚህ ደግሞ መቆጠብ ግዴታችን ነው የሁላችንም ማለት ነው ተግባባል አ የሁላችንም መቆጠቡ ግዴታ ነው እና ሩታ ደግሞ ቤተሰቦቿ ጋር ሄዳ ነፃነት፣ እና የተንቢ ቤት ነፃነት ማለት ነው ቤታቸው ሰርግ ተደግሶ ተደርጎ ምን ተብሎ ነው አደል፣ ከቤት የወጣቸው ሩታይም ደግሞ እንደዛ ነው ከቤታቸው የምወጣው። ይሄ ልንገራችሁ የምስራች ነው የሚባለው። አዎ ሩታዬ እናቷ ቤት ሄዳ ሰርግ ተደርጎ ተደግሶ፣ ከዛ በኋላ ልክ እንደ ነፃነት ነው የምትወጣው። ያ ደግሞ እርጉዝ ሆናችሁ አትወጡም። ምክንያቱም የሰው መጠቋቆሚያ ነው የምትሆኑት እዚህ ጋ ሰርግ ሰርጋለ ብላችሁ ሆዳችሁ ላይ ልጅ ይዛችሁ ወይም ደግሞ አቅፋችሁ ሰርግ ልትሰርጉ አችልም በጭራሽ ይሄ ደግሞ እኛ አካባቢ በእኛ ባህል በጣም ይወገዛል የሰው መጠቃቀሚያ መጠቋቆሚያ ነው የምትሆኑት ያንንም አይን ያፈጥባችኋል ያንንም አይን ያፈጥባችኋል ያንንም እንዴት ይሄ ሊሆን ቻለ ምናምን በቃ ብዙ ነገር አለ ስለዚህ ሩታዬ ደግሞ ከሰርግ በኋላ ቤተሰቦች ዋጋ ሄዳ ክልክ እንደ ነፃነቱ የሚደረገውን ነገር በሙሉ ተደርጎ ከዛ በኋላ ልጅ ጠብቁ ማለት ነው። ውድ ቤተሰቦች፣ የምሬ ነው ምላችሁ። ከዛ በኋላ ጠብቁ። እኔ ጠይቄ መጀመሪያም ላይ ሹፈት አሽፈውብኛል፣ ሹፈት እና አዎ ብሎ ሙድ ይዘውብኛል። እና እኔ ራሱ እውነት መስሎ የነበረ ነገር ግን አንድን ሰው ሆዱ የሩታዬ ሆድ ደግሞ እውነት ለመናገር ልብ ብላችሁ ካያችኋት ማለት ነው፣ በየትኛውም ጊዜና ሰዓት ከተመለከታችኋት እንትና ምክንያት አንዴ ከፍ አንዴ ዝቅ ነው የሚለው። ስለዚህ ይሄ ደግሞ እርግዝና እንደዛ አይደለም ማለት ነው። እየገፋ ነው የሚሄደው እንጂ አንዴ እየቀነሰ አንዴ እየጨመረ አይሄድም። ይሄ ደግሞ ሁላችንም እናውቀዋለን ብዬ አስባለሁ። ሴቶች እስከሆናችሁ ድረስ የትኛውም ሰው ይረዳልና፣ ልጅቱ ደግሞ ማለት ነው ቤተሰቦች ዋጋ ሄዳ ልክ እንደ ነፃነት ሽር ጉድ ባለ ሰርግ ተሰርጎላት ወታ ነው። ከዛ በኋላ ለዚህ ወግ ማድረግ የምትበቃው ማለት ነው። ሰምታችኋላ። ከዚህ በፊት ግን የሚሆን ነገር የለም ማለት ነው። ባጭሩ በቃ ከዚህ በኋላ ያኔ ጥያቄ እንዳይሆንባችሁ እንዳትጠብቁም ለማለት ነው። ከሰርጉ በኋላ ነው መጠበቅ ያለባችሁ። እሺ ተግባባን አይደለም? ተግባብተናል ብዬ አስባለሁ። ይህኔ ጀግና እኔ ኮራው ብሽሩ ታየ ማለት ነው የኮራውባት የራሴ ምክንያት አለኝ። ባይዘ ወይ ማለት ነው እዚጋ መናገር የማልፈልገውና በቃ እንደዚህ ነው ላችኋለሁ። ውድ ቤተሰቦቼ፣ ባለፈው ደግሞ የሆኔም ያለው እውነት ለመናገር ቲክቶክ ሰፈርም ሰድባችሁኝ ያልሰማውም እኔ ደግሞ በኮሜንታተሮች ሲቀጥል ደግሞ ጠይቄ ሹፈት እኔ እንዳሹፉብኝ እና ነበረ እና ያ ደግሞ ቲክቶክ ሰፈር ብትሉ ዩቱብ ሰፈር ከባል ነው የሚረገዘው፣ ከማንም አይረገዘው ሳያገቡ የሚያረግዙ የሚወልዱ አሉ፣ ብዙዎቻቸው እንደ እኔ ደግሞ ተናድጄ አውናት አልኩኝ። እኔ በውስጥ መስ መድረስ አውናት አልኳቸው ማለት ነው እንዴ እንዴ እኔ ተቃጥዬ ለምን እደፋለሁ ብዬ ማለት ነው። እና አሁን ትቻለሁ ማለት ነው። ምክንያቱም ያኔ እናንተ እንደዚህ እንትን ሲባል ግራ እንዳትጋቡ ነው ይሄ የምላችሁ። እና የራሷ ምክንያት ሆድ ደግሞ ይሄ ያለ ነው። ስንበላ አለ፣ ስንጠጣ አለ። ውሃ ምናምን በደንብ ከጠጣችሁ ብቻ ብዙ ነገር አለ። እኔ አሁን ውሃ ስጠጣ በደንብ በቃ ሆዴ ሌላ ነው። ተግባባን አይደለም? አ ቦርጫም ነሽ ወይ በሉኝ። አይደለሁም፣ ግን ውሃ ስጠጣ ነው። ካልጠጣ አንድ አይደለም ማለት ነው። አንዳንዴ በጣም የምንጠጣበት ጊዜ አለ። ተግባባን አይደለም? ስለዚህ ባጭሩ ባጭር አማርኛ ሩት ታዬ ወደ ቤተሰቦቿ ጋ ሄዳ ልክ እንደ ነጻነት ነጻነት ለምሳሌ ባልዋጋ አብረው ነበረ የሚኖሩ ጅምር ላይ ማለት ነው። ከዛ በኋላ በሰርጉ ጊዜ ቪዲዮ ላይ ያልወጣም እንጂ የነሱ ነገር አብረው መኖር ከጀመሩ ቆይተዋል። ከዛ በኋላ ምን አደረጉ? ወደ ቤተሰብ ሄደው ሰርግ ሰረጉ ማለት ሄዳ ማለት ነው። ከዛ በቤተሰብ ተሸኘች። ተግባባን አይደለ? ያ ደግሞ ግዴታ ማርገዝ አለባቸው ብዬ አላስብም እና እና እንደዛ ነው። አሁን ይገባችኋል፣ አይደለ በደንብ ይገባችኋል። እንዴ መቼም አታዳርቁኝም ማለት ነው። እና በሌላም ደግሞ እንዳትደረጉሙት እንደዚህ ስላችሁና፣ ሁሉም የራሱ እንትን አለበት የራሱ ምንድን ነው የሚባለው? አንዳንዴ እኮ ብዙ ስንለፈልፍ ብዙ ነገር እናወራለን። እና ለማንኛውም ውድ ቤተሰቦች ይሄ ነው ሚላችሁ እላችኋለሁ። በቅርብ ጊዜ ደግሞ ይካሄዳል ይሄ ነገር፣ ብዙ አይቆይም። በነገራችን ላይ ብዙም የሚቆይ ነገር አይደለም፣ ምክንያቱም ልጆቹም ቢሆኑ አው ትባለች ዳር እስከሆኑ ድረስ ለዚህ ደረጃ መድረሳቸው ወይም ደግሞ መውለዳቸው አይቀርም ያለ ነው። ለዛ ደግሞ ይደርሳሉ። ችኩል አይባልም እና ይደርሳሉ ማለት ነው። እኛ በተጨነቅ ነዋይ አይነት ሳይሆን ፈጣሪ በፈቀደላቸው አይነት ይሄዱበታል ማለት ነው። ውድ ቤተሰቦች ለዚህ ለዚህ ያታስቡ። በቅርቡ ደግሞ ሰርጉ ከተካሄደ በኋላ ብቅ ይልላችኋል ማለት ነው። እኔ ጉጉት ነበረኝ በነገራችን ላይ